አሰላሙ አሌይኩም ወረህመትላሂ ወበረከቱ ውድ የቻናል ቤተሰብ እንዴት ናችሁ? ደህና ናችሁ? ከነገ ወዲሁ ሰላም። ዛሬ ደስ በሚል ቪዲዮ ብቅ ብለናል። ላይክ ሽር፣ ስብስክራይብ ባድረግ እስከ መጨረሻ ድረስ ተከታተሉኝ ማለት ነው። ያው ዛሬ ደስታችሁ ደስታችን ነው ብለን የአብርሽና የሩታ ሰርግ ለማስተባወቅ ነው የመጣነው። ያልሰማ ይስማ ነው፣ ያልሰማ ይስማ። ሰርጉ የት ነው? ሳውዲ ነው ወይስ የት ነው? የት ነው? ዱባይ ነው። የታወቀ እኛ እኮ ሁሌ ሁሌ አሸናፊ እንግዳ ተቀባይ በመሆናችን የሚያውቀው ሁሉ ዱባይ ዱባይ ይላል። ያው ዱባዮቹ እኛ ደግሞ እንግዳ ተቀባይ ነን፣ በፍቅር እንቀበላለን እናሰናግዳለን። በአክብሮት እንሸኛለን። ያው የታወቀ ስለሆነ ሁሉም ዱባይ ይመጣል ማለት ነው። አብርሽና ሩታ አህለን ወሰልን ብለናል። እኛም ደግሞ በአንደኛ ደረጃ እናንተን ለማቀበል ዝግጅታችን ጨርስን እየጠበቅናችሁ ነው። እናንተ ማምጣት ብቻ ነው የሚቀራችሁ ማለት ነው። አብርሽ በዚህ አጋጣሚ ፍቅሩን በተግባር ቃል በተግባር የሚባል ነገር የለም። ፍቅር ካለ ምንም ማድረግ ይቻላል። ምክንያቱም ፍቅር ማለት ራስን ማስጣት ነው። የሰው ልጅ ህይወት የተሟላ የሚሆኑ ስለ ፍቅር ያለውን ኃላፊነት ተቀብሎ ተግባርን በማፈጸም ሲችል ነው እና እውነተኛ ፍቅር እና እውነተኛ ፍቅር ልብን ያዳምጣል ማለት ነው። ብዙ ጊዜ በእውነተኛ ፍቅር ውስጥ የሆነ ነገር አይጠፋም። ጥላቻ አንዳንድ ነገሮቹ ሉታይም ደግሞ በጣም እያ ነገር ተመልሶ እንደማይመጣት ፈርታ ወደ ትዳር አላም ለማግባት ያው ቀድማ ይሄን ነገር በማፍረጥ ወደ ትዳር ለምን እንድንገባ ብላ ያቀረበችው እሷ ብትሆንም አብርሽም ደግሞ ቃዱን በተግባር ለማድረግ መጀመሪያ ደረጃ የሰርጋችን ፕሮግራም የሚሆነው በዱባይ ነው ብለዋል። እኛም ደግሞ ዝግጅታችን ጨርሰን እነሱን ለመቀበል እየተጠባበቀን ማለት ነው። አብርሽና ሩታ ሰርጋቸውን ቀን በማቁረጣቸው ደስ ያላቸው ሁሉ እንኳን ደስ ቃል ደግሞ በተግባር ሲሆን ደስ ይላል። እኛም ደግሞ እንመጣለን ማለት ነው። ሰርጋችሁን እና ያው ሞቅ ደመቅ አድርገን ሰርጋችሁ የማይረሳ አድርገን እንሸኛችኋለን። ያው ዱባይ ያላችሁ ሁላችሁም ተጋብዛችኋል፣ ሰምታችኋል፣ እንዳትቀሩ ሰርግ ያው የአብርሽና የሩታ ሰርግ ደግሞ ማንም የመደመቅ ምንም እንድትቀራ እናንተ እንግዲህ በፍቅራቸው መካከል ማንንም አታስገቡ ማለት ነው። ያው አብርሃም ደግሞ ሩታዬን አንቺን ያወኮላታ ህይወቴ ሞላለኝ ደስታ የጥፈው ነው። ሳቅን ጨምሮልኛል። ሩታዬ የሳቅ ምንጭ ነሽ፣ የደስታ ምንጭ ነሽ፣ የልጆች እናት ነሽ ብሎ ያው እንግዲህ ቃሉን በተግባር አድርጎ እስከ ዱባይ ድረስ ለማምጣት እስከ ዱባይ ድረስ ለማምጣት እያደረጉትን ነገር ደግሞ ያው ዛሬ አይደለም እያወሩ የነበሩት። በጣም ደስ ይላል ማለት ነው። አብርሽ ያው ቃሉን በተግባር ስላደረገ እኛም ደስ ብሎናል እና የፍቅር ዋና ቁልፍ ቁልፉ ደግሞ ትዳር ነው። ትዳር ከሌላ በፍቅር መካከል ይሆል ያው የተለያዩ ነገሮቹ ይፈጠራሉ ይመጣላታል ምናምን ነገርና ከዚህ ሁሉ ወደ ትዳር ዓለም ለማግባት ማሰባችሁ በጣም ደስ የሚል ነው እና ከእናንተ ደግሞ ብዙዎቹ መማር የሚችሉት ነገር ቢኖር በቃ አደለም፣ ፍቅር እኮ ማለት ልክ እንደ ወርቅ ነው። ወርቅ በእሳት እንደሚፈተን ሁሉ እውነተኛ ፍቅርን በብዙ ነገር ይፈተናል። እስከ መለያየት ድረስ ያደርሳል። ግን ፍጹሙ መለያየት አይቻልም። ምክንያቱም እውነተኛ ፍቅር ሁሌን በእውነተኛ መስመር የተመሰረተ ስለሆነ አሁን ከሩታ እና ከአብርሃም ሕይወት ብዙዎቹ ትምህርት ይወስዳቸዋል ብዬ አስባለሁ። ብዙም ደግሞ አሁን ካሁኑ እነዚህ ይለያያሉ ይለያያሉ ብሎ ሲጠብቅ፣ ልጆቹ ደግሞ አሸንፎ ድል በድል ሆኖ ሰርጋቸውን ደግሞ በዱባይ ለማከናወን የመጀመሪያውን ዙር በዱባይ ቀጣይን ደግሞ በሀገር በቤተሰብ ለማድረግ ዝግጅ ላይ ናቸው። እና ዱባይ ያላችሁ ደግሞ እርስ በራሳችን ተጠራርተን ተሰባስበን እነዚህ ልጆች በአንድ ተቀብለን ሰርጋቸው መከናወን አለብን። ከእንግዲህ እኛ ሶስተኛ ሰው በእናንተ መካከል የምናየው ልጃችሁን ነው ማለት ነው። አግብታችሁ ወልዳችሁ ልጃችሁን ነው ሶስተኛ ሰው ማየት የምንፈልገው። በሩታና በአብርሃም ፍቅር መካከል ማንም ሰው እንዲገባ አንፈልግም። ሩታ እየሳቅች ስለተመለሰ ደስ ብሎናል። ያው ከእንግዲህ ደግሞ ተጋብታችሁ እውነተኛ በቃ በእውነት ተጋብታችሁ ትዳር መስረታችሁ ስል ማየት ነው የምንፈልገው። የመጀመሪያው ያው ከአሁን በአሁኑ ድራማ ነው የዩቱብ ስራ ነው ምናምን እያለን ብዙ ውዝግብ ጋር ውዝብ በቃ አይደለም ብዙ ውዝግብ የሆኑ ነገሮቹ በልባችን እየተመላለሰ ነበረ ማለት ነው። እና አሁን ደግሞ ዱባይ ስትመጡ የበለጠ እናምናቸዋለን። በአካልን ደግሞ ከተገናኘን በደንብ ጠይቀናችሁ ሁሉም ነገር ማረዳት እንፈልጋለን። ከምንም በላይ ደግሞ እኛ የእናንተ ደስታ ያስደስተናል። እንኳንም ለዚህ ቀን አበቃችሁ። ትዳራችሁ የአማራ ይሁን የተሳማራ ይሁን ዱባይ መታችሁም ደግሞ በሰፊው በአካል እስከምንገናኝ ድረስ በጣም ጓክተናል ማለት ነው። የሩታዬና የአብረሽ ሰርግ በዱባይ በመከናወኑ ደስ ያላችሁ ዱባይ ያላችሁ ሁላችሁም እስኪ በኮሜንት አሳውቁኝ ማለት ነው። በኮሜንት አለን በሉኝ እኔም ሊያውቃችሁ ያለንበት አድራሻ ተጻጽፌ በቦታው ካቸ እንላለን ማለት ነው። ግን ብቻ ዱባይ ስትመጡ ረመዳን እስከመውጣ ድረስ ጠብቁን። ማንኛውም የመዳን ቅድሞ በዚህም ጊዜ አትወጣም። ምክንያቱም ረመዳን ቢዚ ስለሆነ ስራ ማንም እንድንወጣ ስለማይሰጠን እንግድነታችሁን በሰፍ እንድንቀበል ከፈለጋችሁ ዱባይ ስትመጡ ረመዳን እስከሚወጣ ድረስ ጠብቁ ማለት ነው። እስከዛ ድረስ ከጠበቃችሁት እንደምንም ብለን እኛ ያው ግቢውን ሰብረለውን ቢሆን ወትን የእናንተ ሰርግ ማሳለፋችን አይቀረውም የኛ ድምቀቶች ማለት ነው። ሩታዬን በዚህ አጋጣሚ እንኳን ደስ አለሽ። አብርሃምም እንደዚህ ከዚህ በኋላ ደግሞ ሙቤጋም ታርቃችሁ፣ ሰላም ፈጥራችሁ ወደ ቻናል እንደ ዶሮ በፍቅር በደስታ እንድትመጡ እንፈልጋለን። ሙቤ ደግሞ የእናንቴ የእውነት ድምቀታችሁ ነው። ሙቤ ከእናንቴ ተለይቶ እንደዚህ ተራርቆ ማኖር በጣም ይከብዳል። እስከዛሬ ድረስ ያው ሁላችንም ዝም ያል ነው በሮታዬና በአብረሽ መካከል ግጭቶቹ ስለነበሩ ቢሆንም ግን ሙቤ ታላቅ ወንድማችሁ ነው። ሙቤ ደግሞ በጣም ነው የሚወዳችሁ፣ በጣም ነው የሚያከብራችሁ ስለዚህ እባካችሁ ከሙቤ ጋር እንታርቃችሁ አብራችሁ እንድናይ እንፈልጋለን፣ እና በሰርጋችሁ ላይ ደግሞ ሙቤን ይዛችሁ ወደ ዱባይ እንድትመጡልንም እንፈልጋለን። ያለ ሙቤ ምንም አያምርባችሁ ማለት ነው። የሩታዬና የአብርሃም ፍቅር ለዚህ ደረጃ እንድደርስ እንድትዘልቁ ከፈጣሪ በታች በመጀመሪያ ደረጃ ሙቤ ነበረ ስትጣሉ ምን ብትሆኑ ምን ስትሉ ሙቤ ነበር ከጎናችሁ የነበረ። ዛሬ ላይ ደግሞ ከሙቤ ጋራ ግጭት ያለመግባባት የሆነ በቃ ደለ ው በጓደኝነት የመሆኑ በተደርበ ፍቅርም ሆነ ሶስተኛ ሰው ሲገባ ያው ጥላቻ የማይቀር ቢሆንም ከሙቤ ጋራ ደግሞ ሰላም ፈጥራችሁ ሰላም ፈጥራችሁ እንደ ድሮ ታርቃችሁ ወንድማሞች ሆናችሁ ይሄ ተሞች ደስ የሚል ቪዲዮ እየሰራችሁ እንድትመጡልን በአክብሮት እንጠይቃለን እንጠብቃለንም። በዚህ አጋጣሚ ደግሞ ሙቤ ዱባይ ማቅራት የለበትም የምትሉ በሀሳብ የምትስማሙ ብቻ በኮሜንት ልክነች ብላችሁ ጻፉኝ። ቪዲዮን እስከ መጨረሻ ድረስ በመከታተል ላይክ፣ ሼር፣ ስብስክራይብ ማድረጋችሁ እንዳትረሱ። የዛሬ ደስታ መቼም መቼም የማይረሳ ነው። ያው ቃል በተግባር ፍቅር በትዳር ሲቀየር ደስ ይላል አይደል? እኔ በጣም ደስ ያለኝ ቢሆንም ደግሞ እውነተኛ ፍቅር በብዙ ፈተናዎች ውስጥ ማለፍ የቻለ ሰው መጨረሻው የሚያምር እንደሚሆንም አስተምሮኛል። እና ሩታዬና አብሬ በድጋሚ እንኳን ደስ አላችሁ። ከሙቤ ጋር ታርቃችሁ ደግሞ ያው በአዲስ ቪዲዮ እንድትመጡልን እንፈልጋለን። ሙቢም ደግሞ ዱባይ ማቅራት እየለበትም። እኛ ብዙ የሙቢ ወዳጆች አለን ማለት ነው ከሙቤ ታርቃችሁ። ሰላም ፈጥራችሁ ወደ ዱባይ እንድትመጡ በአክብሮት እንጠይቃችኋለን። ሞባይን ይዛችሁ ካልመጣችሁ በጣም ያቅርነናል እና አብርሽና ሩታ ማለት ነው። እና በዚህ አጋጣሚ ዛሬ ይዤላችሁ የመጡት ቪዲዮ ይህን ይመስል ነበረ። ውዶች ይመቻችኋል ብዬ ተስፋ አደርጋለሁ። የሰው ደስታ የሚያስደስታችሁ በሙሉ ላይክ፣ ሼር፣ ስብስክራይብ ማድረግ እንዳትረሱ። ይመቻችሁ፣ ይወዳችኋለሁ